ተልሰን፣ አላችሁ አድማጮች። አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ማንቸስተር ዩናይትድን ከክሪስታል ፓላስ ጋር ያገናኘው ጨዋታ በማንቸስተር ዩናይትድ ሁለት ለአንድ አሸናፊነት ተጠናቋል። ማንቸስተር ዩናይትድ ክሪስታል ፓላስን ባለፉት አመታት ለማሸነፍ ከሚቸገርባቸው ቡድኖች መካከል አንዱ ነበረ። ትናንትና ግን ከመመራት ተነስቶ ነው ጨዋታውን ማሸነፍ የቻለው። እንመልከተው ይሄንን ጉዳይ ከሽንፈት የተመለሰበት ጨዋታ ነበር ለማንቸስተር ዩናይትድ። በእነሱ ኦክቶበር በጣም አሪፍ ወር ነበር፣ ሶስት ጨዋታዎችን ያሸነፈበትን ወር ማለት ነው ኖቬምበር ከገባ በኋላ ደግሞ ሶስት ተከታታይ ጨዋታዎችን ሳያሸንፍ በተለይ ደግሞ የመጨረሻው የሰኞ ዕለቱ የዛሬ ሳምንት የተደረገው ከኤቨርተን ጋር በኦልትራፎርድ የተከናወነው ጨዋታ ደግሞ እነዛ ለውቶም የሩበን አሞሪን ቡድን ላይ የሚነሱ ጥያቄዎች እንደገና እንዲነሱ ሪሰርፌስ እንዲያደርጉ ያደረገ ነበር። ወሩ ከማብቃቱ በፊት ግን ትላንትና የወሩ የመጨረሻው ቀን ነበር። ምሳ እንዳነሳሹ በሚቸገሩበት ስቴዲየም ፈታኝ ከሆነ ባላጋራ ጋር አሸንፈዋል። ዩናይትድ ከሜዳ ውጭ ያለው ሪከርድ ጥሩ አይደለም። በጠቅላላው በ11 ጨዋታ ያለፈው የውድድር ዘመን መጨረሻም የዚህ የውድድር ዘመን መጀመሪያ ነው፣ ከግምት አስገብተን አንፊልድ ላይ ብቻ ነው ያሸነፈው። ያው ትልቅ ድል ነው፣ ግን እሱን ብቻ ነው ያሸነፈው ከሜዳ ውጭ በ11 ጨዋታዎች ረጅም ጊዜ ሆኖታል፣ ከሜዳ ውጭ የፕሪምየር ሊግ ጨዋታ ካሸነፈ በዚህ ውድድር ዘመንም ከዛ አንፊልድ ድሉ በስተቀር ሌሎቹ ዩናይትድ ያሸነፈባቸው ጨዋታዎች በሙሉ የተገኙት ከሜዳ ውጭ በሜዳው ባደረጋቸው ጨዋታዎች ነው። ወደ ኖቲንገም ፎረስት ሜዳ ሄዶ አቻን የተለያየ፣ ወደ ቶተናም ሜዳ ሄዶ አቻን የተለያየ፣ ወደ ፉላ ሜዳ ሄዶ አቻን የተለያየ፣ በብሬንፎርድ ተሸንፏል። እንደዚህ ስለዚህ ከሜዳ ውጭ ያለውን ሪከርድ ማንቸስተር ዩናይትድ በዚህ ውድድር ዘመን ማሻሻል አለበት። ምንም ጥያቄ የለውም። ክሪስታል ፓላስ ደግሞ ኦሊቨር ግላስነርን ከሾመ በኋላ ያለው መሻሻል በጣም አስደናቂ ቢሆንም ጨዋታው ከመደረጉ በፊት አርስናል ብቻ ነበር ከክሪስታል ፓላስ የበለጠ ያነሰ ጎል የተቆጠረበት። ስለዚህ በጣም ጠጣር የተከላካይ መስመር ያለው ነው። ከዚህ ውጭ ማንቸስተር ዩናይትድም በጠቅላላው በፓላስ ካለፈው ፌብዋሪ ጀምሮ መሰለኝ በሜዳው አልተሸንፈም ምንም ጨዋታ እስከ ትላንትና እስከ ማንቸስተር ዩናይትድ ጨዋታ ድረስ ደግሞ ወደዚህ ወደ ክሮይደን ወደሚባለው ክሪስታል ፓላስ ያለበት ሰፈር፣ ወደ ለንደን ወደ ሰልኸርስት ፓርክ መጥቶ ያለፉትን አምስት ጨዋታዎች አላሸነፈ እና አንዳንዶቹ ደግሞ በጣም ዘግናኝ ሽንፈቶች የነበሩባቸው ናቸው። ታስታዎሽ እንደሆነ የአራት ለዜሮ የተሸነፉበትና ጄሚ ካራገር ስለ ካሰሚሮ ጨዋታው ሳይተው ጨዋታውን ተወው የሚል አስተያየት የሰጠበት አስተያየት እሱን አሁን የዛን አስተያየት ስህተት እያሳየ ነው። ካሰሚሮ ከዛ በኋላም በድጋሚ በትልቅ ደረጃ የተጫወተ ስለሆነ ግን በጣም መጥፎ ምሽት ነበር። ተከላካይ ሆኖ ነበር የተጫወተው። ቴንሃግ ብዙ ዝቅ ያሉባቸው ነጥቦች ነበሩ። አንደኛው ያ ጨዋታ ላይ የነበረው ስሜት ነው። ወደዚህ ስቴዲየም መጥቶ ነው ትናንትና ያሸነፈው እና በጣም አስፈላጊ ድል ነበር። ማለት የተሟላ ፐርፎርማንስ አልነበረም። በድጋሚ ጥያቄ የሚያስነሱ ችግሮች ነበሩበት፣ በመጀመሪያ አጋማሽ በተለይ አሁን ይሄ ሲስተም አንድ ቡድን ብቻ ዶሚኔት የሚያደርግበት ሲስተም አይደለም። ሙሉ ሜዳው ላይ ብዙ የአንድ ለአንድ ፍልሚያ ያለበት ሁለት ዊንግ ባኮች ከሁለት ዊንግ ባኮች ጋር ሁለት ሲቲንግ አማካዮች ከሁለት ሲቲንግ አማካዮች ጋር የሚጫወቱበት ሜዳ ውስጥ ብዙ የአንድ ለአንድ ፍልሚያ የሚኖርበት በሁለቱ ቡድኖች የመጫወት ያጫወት ስትራክቸር ምክንያት አንድ ቡድን ለብቻው ዘጠና ደቂቃን ዶሚኔት የማያደርግበት ስለነበር ክሪስታል ፓላሲያ የመጀመሪያ አጋማሽ፣ ማንቸስተር ዩናይትድ ሁለተኛው አጋማሽ የተሻለ የተጫወቱበት ነው። ምናልባት ለክሪስታል ፓላስ አስቸጋሪው ነገር እኔ ያው አሰልጣኙ ብዙ ጊዜ ወደ ጠርዙ የሄደ ንግግር ይናገራሉ እንደምታውቂው ኦሊቨር ግላስነር የኤዜ መልቀቅን ተከትሎ ማርክ ጌሂ ሊለቅ ጫፍ ላይ ደርሶ በነበረበት ጊዜ ስቲቭ ፓሪሽን የክለቡን ሊቀመንበር በዝውውር ፖሊሲያቸው ላይ ብዙ ይታቻሉ እና ሰባ ሁለት ሰዓት አይሞላም በሐሙስ የኮንፈረንስ ሊግ ጨዋታቸውና በትላንት ጨዋታቸው መሀል የነበረው ጊዜ። ርቀት ወደ ሰሜን ፈረንሳይ ሄደውን የተጫወቱት ከስትራስቡር ጋር ጠባብ ስኳድ ነው ያላቸው። ከሰባ ሁለት ሰዓት ያነሰ ጊዜ የነበራቸው ምክንያቱም ሐሙስ በእኛ እንግዲህ ጨዋታው ሲያልቅ ከኩለ ሌሊት በኋላ ነው። ከዛ ቅዳሜ እሁድ ለት አርሊ የሚደረገውን ጨዋታ ደግሞ አደረጉ እና በዚህ በፕሪሚየር ሊጉ የመርሃ ግብር አወጣጥም ቅሬታ ነበራቸው። ግን ከሁሉ በላይ ስቲቭ ፓሪሽን በታሪክህ ለመጀመሪያ ጊዜ በአውሮፓ ውድድር የሚያሳትፍ ውጤት ስታገኝ ሁለት ምርጫ አለ አንድ ለሁለቱም ውድድር የሚመጥን ስብስብ እንዲኖር ኢንቨስት ማድረግ፣ ሁለት ሴቭ ማድረግ ገንዘቡን መቆጠብ። እና እኛ የመረጥነው ሴቭ ማድረግ ነው። የቀጥታ ይሄ መተኮስ ነው ወደላይ ወደ ስቲቭ ፓሪሽ። ሁለቱ አጋማሽ ላይ የክሪስታል ፓላስ እንደዛ በአካል መውረድ በጣም ኢንቴንስ የሆነ ፊዚካል የሆነ ቡድን በሁለቱ አጋማሽ ላይ ሲወርድ ትልቁ ዲስአድቫንቴጅ ሐሙስ መጫወት ሐሙስ ከኩለ ሌሊት በኋላ መጫወትና እሁድ በጊዜ በእነሱ ምሳ በሚበላበት ሰዓት መጫወት አስቸጋሪ ለፓላስ ስብስብ አብዛኞቹ ያንን የስትራስቡርግ ጨዋታ የጀመሩት ተጫዋቾች የትላንትና ሆነም ጨዋታ ጀምረዋል እና ሁለቱ አጋማሽ ላይ የሚታይ በአካል መዛል አለ በክሪስታል ፓላስ በኩል ማንቸስተር ዩናይትድ በዚህ ውድድር ዘመን ኤክስፕሎይት ማድረግ ያለበት ዋናው ቁም ነገር ይሄ ነው በሚቀጥሉ አመት አሁን በዚህኛው ጨዋታ በኤቨርተኑ ጨዋታ መሀል የአምስት ቀን ልዩነት ነበር እና ሩበን አሞሪም በተደጋጋሚ የሚያነሳው ይህንን አድቫንቴጅ ማንቸስተር ዩኒክ አድቫንቴጅ አለ፣ ለመሻሻል የሚሆን ለአሰልጣኙ ሲስተም። እንግዲህ ተጫዋቾቹ አብረው በቆዩ ቁጥር ሲስተሙን ማስተር እያደረጉት ነው ወይ እየሰራ ነው ወይ ሌላ ክርክር ነው፣ ግን ይሄ ዩኒክ አድቫንቴጅ ነው። ሌሎቹ ትልልቅ ቡድኖች በሙሉ የሌላቸው ማለት ትልልቆቹ ቡድኖች በሙሉ ስድስት የእንግሊዝ ትልልቅ ቡድኖች በቻምፒየንስ ሊግ ይሳተፋሉ እንደምታውቂው ተጨማሪ ቡድኖች በዩሮፓ ሊግ፣ ተጨማሪ ቡድኖች በኮንፈረንስ ሊግ ይጫወታሉ። ስምንት ዘጠኝ የእንግሊዝ ቡድኖች ይጫወታሉ። ማንቸስተር ዩናይትድ ደግሞ ከሊግ ካፕም ስለወጣ የሊግ ካፕም ኮሚትመንት የለበትም። ለዚህ ነው የወዳጅነት ጨዋታ ምናምን ወደ መካከለኛው ምስራቅ ከአርሰናል ጋር ምናምን እየተባለ ያለው። ይህንም ሲዙኑን በሙሉ መጠቀም ያለባቸው ይመስለኛል፣ በአውሮፓ ስፍራዎች ላይ ለመሳተፍ ወደ ቶፕ ፎር ወደ ቶፕ ሲክ ሜቢ ቶፕ 6 የአውሮፓ ቻምፒየንስ ሊግ ቶፕ 5 የቻምፒየንስ ሊግ ቦታ ሊያስገኝ ይችላል። ብቻ ለዛ ለመቅረብ የሚሆን በጣም ዩኒክ የሆነ አድቫንቴጅ አለው ማንቸስተር ዩናይትድ እና የትናንትናው ጨዋታ እሱን በደንብ ያብራረዋል። ክሪስታል ፓላስ ለ90 ደቂቃ በመጀመሪያ አጋማሽ በተጫወተበት ኢንቴንሲቲ መጫወት አይችልም ነበር፣ ግን መጨረሻ ላይ በሁለተኛው አጋማሽ በዚህ የውድድር ዘመን ካሻሻላቸው የቡድኑ ጥንካሬዎች መካከል ከአርሰናል ጋር ብዙ ጊዜ እናነሳዋለን፣ ከቼልሲ ጋር ብዙ ጊዜ እናነሳዋለን የቶማስ ፍራንክ ቡድንም በቆመ ኳስ ብዙ ጎል ያስቆጠራል። ብሬንፎርድ በዚህ በጣም ጥሩ ነው። ለማንቸስተር ዩናይትድ ብዙ ክሬዲት አይሰጥም፣ ግን በቆመ ኳስ ነው። ትላንትና ሁለቱንም ጎሎች በሁለተኛው አጋማሽ ያስቆጠሩ። ብዙ የጎል እድሎች የተፈጠሩበት አልነበርም። የመጀመሪያ አጋማሽ ላይ 0.01 ኤክስጂ ነው ማንቸስተር ዩናይትድ በሴልርስ ፓርት በዛ ስቴዲየም ያስመዘገበው። አንደኛው ችግር የዩናይትድ የዚህ ውድድር ዘመን የማጥቃት እቅድ በተለይ ሴነ ሎመንስ ግብ ጠባቂ ሆኖ መሰለፍ ከጀመረበት ጊዜ ጀምሮ፣ ብዙ የፓሲንግ ሬንጅ ያለው ረጃጅም ኳሶችን መጫወት የሚችል ግብ ጠባቂ ነው። ስለዚህ ረጅም ኳስ ወደፊት ይጣላል፣ አንደኛው ነው። ሁለተኛው ኳስ ለማሸነፍ ይሞከራል። በዚህ ብዙ ጎሎች አስቆጥረዋል። አሁን ይሄ ጨዋታ ለመቆጣጠር የሚሆን መንገድ አይደለም፣ ጊዜያዊ መፍትሄ ነው። ጎል የማስቆጠር ችግር ለመቅረፍ አንድ ቀጥተኛ ሩትን መጠቀም ነው። እንደ ጨዋታ መቆጣጠሪያ መሳሪያ ግን አስቸጋሪ መንገድ ነው። ብዙ ሉዝ ቦል ይኖራል። ችግር ነው እሱ ግን ብዙ ጎል ያስቆጥሩ ነበር፣ ይሄው መንገድ። ጆሹዋ ዚርክዜን ከፊት በማድረግ ግን አይሆንም። ዚርክ ዜ የሼሽኮ አይነት ወይ የሆይሉንድ አይነት ዘጠኝ ቁጥር አይደለም። የአየር ላይ ኳስ እንዲያሸነፍ የምትጠብቂው የታርጌት ማን ፕሮፋይል ያለው ተጫዋች አይደለም። ስለዚህ ብዙዎቹ የማንቸስተር ዩናይትድ ረጃጅም ኳሶች በቀላሉ ነው በጌሂ ሊያውም፣ ጌሂ የአየር ላይ ኳስ የማሸነፍ ችሎታው ብዙ የሚታማ ተከላካይ ነው። እንደውም አግዛንስ ለክሮዋ የሚባለው ተጫዋች ይሻላል። በዚህ ስለዚህ በቂ የጎል እድል መፍጠር አልቻሉ ነበር በሁለተኛ አጋማሽ ላይ ግን ማንቸስተር ዩናይትድ በዚህ ውድድር ዘመን ደጋግሞ እንዳደረገው በቆመ ኳስ ብዙ ጎሎች አስቆጥሯል ሁለቱም አንደኛው የብሩኖ ፈርናንዴዝን ፈጣን ማሰብ የሚጠይቅ ነው በጣም ፈጣን ውሳኔ ነበር የወሰነው እና ጆሹዋ ዚርክዜ ከጠባብ አንግል በግራ እግሩ ከአመት በኋላ የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል ያስፈልገው ነበር በጣም ሁለተኛውም ጎል እንደዚሁ ሌላ ፈጣን ማሰብ የጠየቀ ነው እንደገና በድጋሚ አሲስት እንበለው ያው ነካን ያደረገለት ለሜሰን ማውንት። ማውንትም በሌላ የቆመ ኳስ ጎል አስቆጥሯል፣ እና ሁለቱም አጋጣሚዎች ማንቸስተር ዩናይትድን በዚህ ውድድር ዘመን ሴት ፒስ ላይ ምን ያህል ብዙ እየተጉ እንደሆነ የሚያሳይ ነው። በቆመ ኳስ መከላከል ችግር አለበት ቡድኑ፣ ግን በቆመ ኳስ ጎሎች ደግሞ ሲያገኝ አይተናል። ለምሳሌ ሊቨርፑል ላይ ሃሪ መጓየር ያስቆጠረው ጎል ነበር። ሌሎችም ጨዋታዎች ፉልሃም ላይም በተመሳሳይ ጎል አስቆጥረው ነበር። ብሬንፎርድም ላይ ካልተሳሳትኩ ተመሳሳይ በቆመ ኳስ ጎል አስቆጥረዋል። አሁን የትናንትናውን ጎል መቆጠር ተከትሎ በጣምራ ሁለተኛው ብዙ የቆሙ ኳስ ጎሎች ያስቆጠረው ቡድን ነው ማንቸስተር ዩናይትድ። እና ይሄ አንደኛው ቡድኑ እየሰራ ያለበትን የዲፓርትመንት የሚያሳይ ነው። ሁለተኛው አጋማሽ ላይ እንዳነሳሁት የክሪስታል ፓላስ ከሳምንቱ አጋማሽ ጨዋታ በኋላ በአካል መውረድ የሚጠበቅ ቢሆንም ማንቸስተር ዩናይትድም የበለጠ ፉል ባኮቹን እንደ ዊንግ ባኮች ዊንግ ባኮቹን እንደ መስመር እንደ ክንፍ ተጫዋቾች መጠቀም ጀምሮ ነበር። አሁን የክሪስታል ፓላስ አንደኛው አስቸጋሪ የጨዋታ ባህሪ ሚሼልን እና ሚጌል ሙኞዝን ሁለቱን ፉልባኮች ሀይ ንድ ዋይድ ነው የሚጠቀሙ ዋና የማጥቃት ሶርሶቹ እነሱና ሁለቱ አስር ቁጥሮች ናቸው እና ያ ሁለቱም መጥፎ ነገር በሳምንቱ አጋማሽ ተጫውተዋል። ስለዚህ በእያንዳንዱ ጨዋታ 112 ኪሎ ሜትር የሚሸፍኑ ተጫዋቾች ከጥቂት ቀናት በኋላ ከጉዞ በኋላ ጨዋታ ማድረግ ያስቸግራቸዋል። ግን ማንቸስተር ዩናይትድም ተጨማሪ ቤት ስራ ሰጥቷቸው ነበር። ሁለቱንም ዊንግ ባኮች ፒን ማድረግ ጀመረ። የማንቸስተር ዩናይትድ ሁለቱ ዊንግ ባኮች ምንድነው፣ የበለጠ ወደ ላይ ተጠግተው በክሪስታል ፓላስ ሜዳ መጫወት ጀመሩ። ስለዚህ መውጣት አልቻሉም እንደልባቸው። ያንን የንጹህ የክንፍ ተጫዋቾች የሚጠቀም ቡድን ስላልሆነ ብዙ አንድ ለአንድ የሚያሸንፉት የሜዳ ስፋት የሚሰጡት የባላጋራ ቡድንን ስትረች የሚያደርጉት እነዚህ ዊንግ ባኮች ናቸው። ምናልባት ያቺ መጠነኛ ታክቲካል አጀስትመንት ማንቸስተር ዩናይትድ በሁለቱ አጋማሽ እንዲሻሻል፣ የክሪስታል ፓላስ ከኋላ እየተጫወቱ የመውጣት ፖቴንሻል እንዲወሰን አድርጎታል። እሱም አንድ ጠቃሚ የማንቸስተር የሁለቱ አጋማሽ የመሻሻል ነጥብ ነበር ማለት ይቻላል። አስፈላጊ ድል ነበር፣ ደረጃውንም ከፍ አድርጓል። አሁን ደግሞ ይሄ ያልኩት የሳምንት አጋማሽ አድቫንቴጅ አይኖርም። በሌሎች በፕሪሚየር ሊግ አሁን የበዓል ሰሞን ጨዋታዎች እየደረሱ አይደለም? ሀያ ሀያ አምስትን እየጨረስን ስለሆነ የፌስቲቭ ፔሬድ ጨዋታዎች እየተቃረቡ ነው። በዚህ ሳምንት አጋማሽ ጨዋታ አለ። ማንቸስተር ዩናይትድ ሐሙስ መሰለኝ የሚጫወተው ከዛ በሳምንቱ መጨረሻ ሰኞ ዕለት ይጫወታል። ሐሙስ ሰኞ ያው የሚድዊክና የዊኬንድ ጨዋታ እንደማድረግ ማለት ነው። እንዲህ በተከታታይ ቶሎ ቶሎ ጨዋታዎች መምጣታቸው አይቀርም። በነዛ ጊዜ እንዴት ይሆናል የሚለውን እናያለን። ግን አሰልጣኙ ከበቀደሙ ጨዋታ የተለየ አንድ ነገር ያደረገው የመሰለኝ የኤቨርተኑ ጨዋታ ላይ አንድ የነበረኝ አስተያየት የኤቨርተኑ ጨዋታ ካለቀ በኋላ አሰልጣኝ ሞይስ በቁጥር ከቆጠር የበለጠ የማጥቃት ተጫዋቾች ተጠቅመዋል ከዱበና ሞሪም የበለጠ ኦልትራፎርድ ላይ ነው ጨዋታው የሚደረገው። ማንቸስተር ዩናይትድ የበለጠ የማጥቃት ኢኒሽቲቭ እንዲወስድ የሚጠበቅበት ጨዋታ ነው። ግን ስድስት ዲፌንሲቭ ተጫዋቾች ነበር የተጠቀሙት የሚጠቀሙት የዊንግ ባክ አይነት ማዝራዊ ዶርጉ አይነት ተጫዋቾች ሲሆኑ፣ በአምስት ተከላካይ እንደመጫወት ማለት ነው። እዛ ላይ ካሴሚሮን ትጨምረያለች ስድስት ማለት ነው። ብሩኖን ዲፌንሲቭ ተጫዋች ማለት ስለሚከብደኝ የሚሰጠው ሚና የበለጠ ዲፌንሲቭ የበለጠ ጠለቅ ያለ ቢሆንም ግን እሱን እንደው እንደ ማጥቃት ተጫዋች መውሰድ ተገቢ ስለሚሆን የኤቨርተኑ አሰልጣኝ የበለጠ የማጥቃት ተጫዋቾች ተጠቅሞ ነበር እዛ ጨዋታ ላይ። ትላንትና ግን ትንሽ ባላንስ አደረገ። አምስት የማጥቃት አምስት የመከላከል ተጫዋቾች ነው የተጠቀሙ ምክንያቱም የበቀደመውን ጨዋታ የጀመሩትን ሁለቱንም ዊንግ ባኮች ተጠባባቂ ወንበር ላይ አድርገው ስለነበር እና እሱም የበለጠ በሁለታዊ አጋማሽ ቡድኑ በመጠኑ እንዲሻሻል አድርጎታል። ግን ፍጹም የተዋጣለት ፐርፎርማንስ ነው የማንቸስተር ዩናይትድ ፐርፎርማንስ ለማለት ግን ያስቸግራል። በተለይ ደግሞ የትናንትናው ጨዋታ ምናልባት በዚህ ውድድር ዘመን ሁለት በተመሳሳይ ሲስተም ሚረር የሚያደርጉ ቡድኖች የሚጫወቱበት የመጀመሪያው ብቸኛው ጨዋታ ይመስለኛል። ሁለቱ አሰልጣኞች ናቸው በዚህ ሲስተም በጣም የሚታወቁት። ግን ኦሊቨር ግላስነር አንድ ልዩነት አስቀመጡ ከጨዋታው በፊት በጣም ተበሳጭተው ነበር። እንደው ጎሎቹ በተቆጠሩ ቁጥር ተጫዋቾቹ ላይ አንባረቁ ነበር። ፕሬስ ኮንፈረንስ ላይ ደግሞ ቦርድ ሩማቸው ላይ አንባረቁ። ግን አንድ ነገር አሉ እሳቸው። ሩበን አሞሪም በአሰልጣኝነት ታሪኩ በሙሉ ከመጀመሪያዎቹ ሁለት ወይ ሶስት ካሳፒያ የሚባል ቡድን ሲያሰለጥን ከነበረበት አጋጣሚ በስተቀር ሁልጊዜም በሶስት አራት ሁለት ሶስት አንድ ነበር ይጫወት የነበረው። አሁን እሱ የተጫዋቾቹ ለዚህ ሲስተም ያለ ተስማሚ ለዚህ ፎርሜሽን ያለ ተስማሚነትን ከግምት አያስገባም። ነገሩን በተመለከተ ተናግሮታል። በአጭር ጊዜ ቶሎ ውጤት የሚያመጣ እንኳ ባይሆን በረጅም ጊዜ ውስጥ ማንቸስተር ዩናይትድን ውጤት እንዲያገኝ የሚያደርገው በዚህ ሲስተም ላይ ያለጠ ጽኑ እምነት ነው ብሎ ያምናል፣ እና ጊዜ ቢፈጅም፣ የተወሰኑ አስቸጋሪ አመታት ምናምን ሊኖሩ ቢችሉም የእኔ ቪዥን ግን በዛ መንገድ መጨረሻ ላይ በዛ መንገድ በተዋጣለት ሁኔታ የሚጫወት ቡድን መስራት ነው ይላል ብዙ ጊዜ እና ይሄ ነው ዶግማ የሚያስብለው እሱ ነው። በጣም ጠንካራ ኮንቪክሽን ነው ያለው በዚህ ሲስተም። ኦሊቨር ግላስነር ደግሞ የሉን ተጫዋቾች አይነት ለዚህ ሲስተም የሚመች ለዚህ ፎርሜሽን የሚመች ስለሆነ ነው እንደዛ የምጫወተው እኔ እንጂ ከዚህ በፊት ተጫዋቾች አላውቅም በሶስት አራት ሁለት አንድ ፎርሜሽን ይላሉ። አሁን የተለያየ ቪዥን ያላቸው ሁለት አሰልጣኞች ናቸው። ለምሳሌ የእኔ ፌቨራይት ፎርሜሽን አሉ ከጨዋታው በፊት ፎር ፎርቱ አራት አራት ሁለት ነው፣ ግን አራት አራት ሁለት ለመጫወት የሚሆን ስብስብ የለኝም የሚል አስተያየት ሰጡ እና በዚህ ምክንያት ይሄ ጨዋታ ዩኒክ ጨዋታ ነው። በሁለቱ አሰልጣኞች የሶስት አራት ሁለት አንድ ተመሳሳይ ሲስተም የሚጠቀሙ አሰልጣኞች መሆንና ግን ደግሞ ስለ ሲስተሙ ያላቸውን አቋም ጀርባ ታሪክ፣ ምክንያቱም እሳቸው እኔ አሁን በአገር ኦስትሪያ በነበርኩበት ጊዜ አራት ሁለት ሶስት አንድ ነበር እጫወት የነበረው፣ የሆነ ቦታ አራት አራት ሁለት ተጫዋች አሉ፣ በፍራንክፉርት ሲያስፈልግ ብቻ ነው በባክስሪ የተጫወቱት፣ በቮልፍስቡርግ በባክፎርን የተጫወትኩት፣ እንደዚህ ይሉ ነበር። ሁለቱም ተመሳሳይ ሲስተም የሚጠቀሙ ሲስተምና ፎርሜሽን እናምታታለን ብዙ ጊዜ። ግን ተመሳሳይ ፎርሜሽን የሚጠቀሙ ቡድኖች ቢሆኑም ነገር ግን አመጣጣቸው የተለያየ ነው እና ሁለቱም ቡድኖች ውስጥ ምንም ጥያቄ የለውም ጉድለት ነበር። ዩናይትድ ግን አሸንፏል። ስለዚህ በጣም አስፈላጊ ድል ነበር። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ስንት ሰዓት ተሰልፌ ተራስ አይደርሰኝ ለነገ ተብሎ ይሄው ተመልሼ የመጣው?